የበለጠ ደሞ አካውንቲ ውስጥ ገብታችሁ ማለት ገባችሁ። የልብ ልብ ስጡት። ስማ ስማ፣ እንዴት ነው? እንዴት ናችሁ? በቃ አፈራም እኮ ትራምፕም ከፈለገ ይምጣ እኮ ተባለ። አልሰማም እንዴ? ትራምፕም ከፈለገ ይምጣ እኮ ተባለ። አልሰማ። ምን ከፈለገ ይምጣ? መጣ። እየተረገጥኩ ነው መሰለኝ። ነይ ድረሽ እየተባልኩ ነ መጣሁ። ኦኬ። ትራምፕ ከፈለገ ይምጣ አሉ። አልሰማም። ማን አለ? እንአልስማ አልስማው ከፈለገ ትራንድ የሚመጣ ብሏል። ኢየሱስ ጌታ ነው፣ ቱፓክ መላጣ ነው። አይቀርም አይቀርም። ስማኝ ግጥም እየጻፍኩ ነው ለነገ። ልክ ስትጀምር የማነበው ግጥም አለ። አዎ ወለየነኝ ነው የሚለው። ርሱ ነገ ጽፍ ይመጣለሁ። የምሬን ነው እ አጥቅስ የዮና ስማኛ ነች። ኢየሱስ ጌታ ነው፣ ቱፓክ መላጣ ነው። ለማንኛውም ለመዘግየር ነው የገባሁት። ነገ ነገ ነገ ብራዘርሽ ነገ፣ ጉድ ላክ ነገ፣ እንገናኛለን። አሁን በዚህ ስልክ እኔ ጋር ገብታለች፣ ሌላኛው ስልክ ሌላ ቤት ነች።

ኦኬ ስምንት ሺህ ደርሰናል። አስር ሺህ እንስራ እንግባና ጋይ እስከ አንድ ሁለት ሰው በሆስት አስገብተን ትንሽ ተወያይተን ታይሞ አስር ሺ ግባ ኮፒኒንግ ኮፕሊንክ አሩ ብለና ነገ ጥራት እንዲኖረው ያ አስር ሺ ግቡና፣ ጋይስ በሆስት ሰው እንፈልጋለን። ዋታ በከናዳ ላቆሰው በኢትዮጵያ አይታችሁ ምጡ። በኢትዮጵያ አይታችሁ ነገ በዚህ ሰዓት አሁን ያለንበት፣ በአንድ ሰዓት ይቀንሳል። አስራ አንድ ነው። አሁን አስር ሰዓት ማለት ነው። በዛ ስቦት ከዛ ስንት እንደሆነ፣ ሺ አስር ሺ አስር ኮፕሊንግ አንዱ እንወጣለን። ኦኬ ሶ

እንዲሁ ማን ሰማ ጉድ የለም። እንዲሁ በጎቹ አንድ ላይ ሰብስቦ እንዲሁ በጎቹ ጠፍተዋል ወደ በረታቸው መልሷቸው። እኔው እንመለሳለን በቅርቡ ጠብቀን። ያው ሁላ በግን ተሰብስቦ እንዋጋ እንዋጋ በለው ነው እሱ ላይ ነው የምንዘምተው። እሷን ድምፅ እሷን ድምፅ ነው ማገኛት ማለት አጠዋጥቁ ቅድም ንሰራባት ምን አልልልም እንዋጋ እንዋጋ በለው የቲክቶክ ወጣት ጊዜ የለውም። እኔ ጊዜ የለኝም። እዛ ጋ የተጠራ ነው። በጎች ጠፍታችኋል የተባለው በጎች፣ ጊዜ የለንም፣ እንሰባሰብ እና ገርል ፓወር የሴቶች ማህበር መስርተን ይሄ ሰውዬ እንዋገዋለን። ጊዜ የለንም። በቃ እንደ በግ ተባልን እኮ በጌታ በኢየሱስ ስም ሃሌሉያ በጎቹ ጠፍቷል፣ ወደ በረታቸው መልሳቸው። ደማሪ ዲያቆን ቄስ ካልሆንኩ ይላል

ትናንትና ነገሪያቸዋለሁ። ሚያዚያ ሀያ ሶስት በኢትዮጵያ አንድ በኢሮፕ በኛ ቀኗን እንዳትረሷት። ከአንድ ሳምንት በኋላ ተገልብጦ እመቤቴን እመብርሃንን ሲል ትሰሙታላችሁ። ይህን ካላለ እኔ ከምላሴ ፀጉር ይነቀር ብያሉ። ይቀየርና ከአንድ ሳምንት በኋላ ክብሩ ይስፋ ይና ከቤት ስል ትሰሙታላችሁ። ቅድም ራሱ እኮ ለአልጠው ነበር ናትና ልጁ ለማለት እኮ አፉ ላይ እኮ መቶበት ነበር እኮ ዋጥ አድርጓት ነው። ሳምንት እያልሽ ነው እ ን ሁለት ቀን ሶስት ቀን ጠብቁት፣ ወይ ሞልቋል ወይ ቪዲዮ እንደዛ ብሎ ይሰራል። አሁን ይሄ አንድ ቪዲዮ ሲሰራ ስንት የተሳስተ ይሆናል። ማርያምን እያጠፋ የጀመረ እያጠፋ ነው። ሰርቶ ቪዲዮ ሽራራ ረኩ እንደሚያሱን አልሐምዱሊላሂ ረቢል ዓለም ምናምን ብሎ እመቤቴ የልል ነበር እኮ። እናና ልጅ ታያላችሁ። እግዚአብሔርን አሁን ኒወርን ዊት ዊት ዊት ዊት ብሏል ዶ እንደዚህ አሽኩልላ አድርጎታል። ልክ እንደ ጥጥ መፍትያ እንደ እንዝርታ ሽሮታል። እንደዚህ ብሏል። ከአንድ ሳምንት በኋላ እየተሳደበ ይመጣል። እንዳያዘጉኝ ኮፕሊንግ የሚያስቀኝ አምላኬ። እኔ ግን ቆይ ሃይማኖት መቀየር ግን እንደዚህ ፉን ፉን ያደርጋል? ሃይማኖት እኮ መቀየር የፈለገውን ያምልክ ማለት ነው። እንዴ እኛ ኦርቶዶክሶች ኢየሱስን አናቋም? እንዴ ከእነሱ በላይ እንደውም እኛ እኮ ነን ኢየሱስ ክርስቶስን የምናውቀው። ከጌታ እያለ ለቃቅስ ስለ ሃይማኖት ሳይሆን ልንገርሽ፣ ሎዛ ዛይ አንድ ሰው እኮ ቴ መሆን ይችላል፣ ኦርቶዶክስ መሆን ይችላል፣ ሙስሊም መሆን ይችላል። እኛ ያግባል፣ ገባሻ። በሶሻል ሚዲያ ግን ለምንድ ነው መጥተው የሚቀይሩ? እሱ ሻሚጠመቅ ሰው አለው ወይ ሙስሊም የሚሆን ሰው አለ ወይ? ደሞ ትን አለ አለ የሚሆኑ አይቻለው። እዛው አንድ ሳምንት ተቀብለው ዛሬ ተቀብለው በሳምንቱ ጥለው የጠፉን አቃለው። ሙስሊም ሆንን ብለው መቀለጅ አደረጉት ሃይማኖቱን። ለሃይማኖት ስትቀይር ራስን ችለ አንብበ ተረስተ እውቀት ኑሮ አመዛዝነህ ነው። እዚህ ጋር በሆይ ሆይ መተቀ ትቀይርና ከዛ የነበርክበትን ሃይማኖት ትሳደባለን ዋይ ለምንድነው አሁን እኮ መቀየሩ ችግር የለውም፣ ግን እዚህ ጋር መጥቶ ለምንድነው የነበሩበትን ሃይማኖት የሚያንቋሽሹት? እሱ ደግሞ ሲያስፈራራ ጭራሽ እኮ ምንድን ነው ያለው? እናንተ መታችሁ ትክክለኛ መልስ ካልሰጣችሁ በዚህ ነው መቀጥለው። እሱ መጣ፣ እሱ ሄደ፣ ምን ይቀንስብናል? የሚጨምርልን የሚቀንስልን ነገር እንደውም ተገላገልን። እንደው ውሰዱልን። እንደውም አይ ልንገራችሁ ሙስሊሞች እንዳታሽቶ ኦርቶዶክስ እንዳታስቃብጡ ንዶች እንዳታሽቃብጡ የፈለገበት ይግባ ምንም አትናገሩት ማርያም አያገባችም ከፈለገ ለራሱ የሚል ሃይማኖት ነገ ይዞኝ አያገባ ነ ተው ብቻ የራሱ ጉዳይ ብቻ አታሽቅሪዝምም የያዘው ይግባበት እዛው እኛ ምን አገባ ግን እኔ አሁንም ቅድምን መልእክት ያስተላለፍኩት ለሃይማኖት አባቶች ለዚህ ሰው ምንም አይነት መልስ መስጠት የለም ቤታችሁን ከፍታችሁ ነጠላ ለብሳችሁ መስቀል ይዛችሁ እ